ነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን፣ ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። አይ ቲንክ ዛሬ የተናገርከው አሽሙር፣ አሽሙር ነው መሰለኝ። በመጨረሻም በርካቶችን እያነጋገረ ያለው የአዶናይ እና የሰይፉ ውዝግብ እጅግ በጣም እያሰጋ የመጣ ሲሆን በዘር ሁለትም ያለ አግባብ ስም ጠፍቷል ያለው ታዋቂው እና ተወዳጁ ሰይፉ ፋንታውን ወደ ህግ አምርቷል። ምንድን ነው እየተፈጠረ ያለው ስለሚለው መረጃዎችን አጋራቸዋለሁ። ትራምፕ የምተናገሩ ልጅ የባሮን የክርስቲያኖ ሮናልዶ አድናቂ ነው ይህችን የዛሬውን ለስለተመለከተም ለአባቱ በጣም ትልቅ ክብር ይኖረዋል ሲሉ ፈገግ አሉ። በትናንትና ሁለት ከሳውዲው መሪ ንግግር ያደረጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታዋቂው የእግር ኳስ ኮከብ ክርስቲያኖ ጋር መገናኘታቸው የታወቀ ሲሆን ክርስቲያኖም ከትራምፕ ጋር በዓለም ላይ ስለሚገኙ ክርስቲያኖች አጠባበቅም ተናግሯል። በዚህም በኢትዮጵያ አርሲ፣ ለናይጄሪያ፣ ለሶሪያ ኦርቶዶክስያን በቅርቡ ተግባራዊሆነ እርምጃ እንደሚጀመር የታወቀ ሲሆን ትራምፕም ለኢራቅ ኦርቶዶክሳን ያላቸውን አድናቆት ተናግሯል። ለመሆኑ ውይይቱ ምን ይመስል ነበር ስለሚለው መረጃዎችን አካፍላችኋለሁ። ተዓላን ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። እንሻአላ አላህ ስብሓንሁ ወተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሀዲያንና ና ከዲን ወደኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ እንሻአላህ እንተማመናለን ማለት ነው። በአላህ ስብሐነሁ ወተዓላ ፍቃድ ካላችሁበት ድረስ በርድ እሚሆን በከላሽን እንመጣችኋለን። ኢንሻአላህ የወር ሞትን ፈርታች የወር ደት ኑሮ አትምረጡ። ቪዲዮ ሙስሊም ወንድሞች ናቶቼን አይመለከትም። የሚመለከተው በስመ እስልምና የሙሐመድ ኢብኑ አብዱል ወሃብ ቅድን ኡለም ለማድረግ የሚሮጡ አክራሪ ወሃብዮችን ይመለከታል። ኦርቶዶክሲያን ለጥንቃቄ ይረዳ ዘንድ ምን አይነት ዝግጅት እያደረጉ እንደሆነና አላማቸውስ ምንድነው ስለሚለው ከራሳቸው አንደበት አስደምጣችኋለሁ። ይህ ቪዲዮም ለመላው ዓለም ላይ ለሚገኘ ኦርቶዶክሲያን ሊዳድረስ ቪዲዮን ከምን ጊዜውም በላይ

ከቅርብ ሰዓታት በፊት በአዲስ አበባ ጎዳናዎች ላይ ከመሰለ እርግቦች ጋር ሁና ስትሰልል የነበረችው አንድ ሮቦቲክ እርግብ ልትያዝ ስትል ማምለጧ ብዙዎችን ጉዳስ ብሏል። ብዙዎቻችሁ እንደምታውቁት ከአሁን ቀደምም ኢትዮጵያ ህዳሴ ግድብ መጠነቃቅ ላይ በዚህ አካባቢ በጸጥታ ይሉ ከጀርቧ ካሜራን ጨምሮ ሌሎችም ድምፅ የሚቀዱ መሰሮችን ከጀርቧ አርጋ ስትንቀሳቀስ የነበረች በኋላም በዚህ ጉዳይ ግብፅ የተጠረጠረችበት አንድ ክስተት እንደነበረም አይዘነጋም። ታዲያ በዘሮ ዕለት በመዲናዋ የታየችው የዝች እርግብ ተልእኮ ተጠንቅቆ ምንድን ነው? ማን ነው ሲል አካት በጋራ እናየለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንልም የተመሰግነውን በዛር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ጋገር በድርጊት በብዙ ነገር የተወላገደውም ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ ነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አንዳንዶች ሳይፉ ዘረኛ። ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። እንዲህ ብዙዎቻችሁ እንደምታውቁት የሰይፉና የዱናዊ ውዝግብ ከአምለሰት ፖድካስት በኋላ ዙሩን እያከረረው ይመስላል። አሽቀባጭና ውረተኞች ካላችሁ ከዚህ ውጡ። ከዚህ መልእክቴ ንቀጥላለው። አዱናይ ወንድማችን በዌስተርን ዓለም ላይ እንደኖረ አንድ ሰው ብዙ ቻሌንጆች በዚያ አጋጥሞታል። ለብቻ መሆን፣ በርካታ ነገሮች። ከዚያ መካከል ዋነኛው አዱናይ ታስሮበት የነበረው አንድ ሱስ ነበር። ይህም የፖርኖ የጋሴ ሱስ ነበር። ፈጠራ አምላክ ደግነቱን ሩሩነቱ እንድትመለከቱ በመጽሐፍ ቅዱስ የጠፋው ልጅ ታሪክ ሳይሆን ደጋግማቸው በቦት ልጁ ምንም ከቤቱ ሳይጎለው ከቤቱ ወጣ። ከዚያም በውጭ ብዙ መከራን አሳለፈ። ተቀጥሮ በሚሰራበት ቤትም የአሳሞችን ምግብ እስከመመገብ በዚያም እስከመተኛ ደርሶ ነበር። በኋላም ወደ አባቴ ቤት ልመለስ አባቴን ግን እንዴት ብዬ ፊቱ ነው ያለው ያለ በሰቀቀን ወደ አባቱ ቤት አመራ። አባትም ከሩቅ ልጁን በተመለከተ ጊዜ እየሮጠ ሄዶ አቅፈው፣ ከዚያም ባሮቹን ጠራና፣ ኑ የሚለብሶ ልብስ አምጡለት፣ ዛሬ የልጅ የመመለስ አስመልክቶ የሰባውን ፍሪዳ ምረዱለት ሲል ደስ በሚል ሁኔታ ተቀብሎታል። አዶናይም ልክ እንደዚሁ ነው። ከእግዚአብሔር ርቆ በጋሴና በፖርኖዮ ተዘፍቆ ሳለ ብዙ ነገርን ተመኝተዋል። ራሱን ከዚህ ዓለም መለየት፣ ሌሎችንም ነገሮች በኋላም ፈጣሪ አምላክበት ቴዲ አፍሮ አማካኝነት ብርታቱ ነው የገባበትን ያንን መጥፎ ህይወትም ተወው። ከወደቀበትም ተነስቶ ጉዞን ወደ አባቱ ቤት አደረገ። አባቱም ተቀበለው። ታዲያ አዶናይ በዚያ በጥፋት ጊዜ በነበረበት ወቅት ያሳለፈውን ህይወት ዛሬ ብዙ ወጣቶች እንደሚያሳልፉ ስለተረዳ ካደገበት ከዌስተርኑ ዓለም ያወጣው ግልጽነት ተጠቅሞ ወጣቶች ይማሩበት ዘንድ በአደባባይ መውጣት አስከፊነቱን መናገሩ ለሌሎች ያስተምራል እንጂ በፍጹም አይጎዳም። ያው ሌሎች ክፍተቶች ሊኖሩበት እንደሚችሉ መዘንጋት አይገባም። ይህ የሰው ልጅ ሙሉ እንዳልሆነ እንዲታወቅም እፈልጋለሁ። ወደ ሰይፉ ስናቀና ሰይፉ በሀገራችን የፊልም ኢንዱስትሪ ብሎም የቴሌቪዥን ፕሮግራም አቅራቢነቱ ተወዳዳሪ የማይገኝለት በርካቶችም እሱም ፕሮግራም መቅረብ ላይ እንደ ሰክሰስ የሚወት ባለ ትልቅ ፕሮግራም አቅራቢ ሲሆን በሚያቀርባቸው ስኬታማ ሰዎች ታሪክም ብዙዎቻችን በርካታ ትምህርቶችን ለመውሰድ ችልናል። ሌላው በዚህ በተጨማሪ እኛ ሰዎች ከሚነፍሰው ጋር አብረን ስለምንነፍስ ቆም ብለን ስለማናስተውል እንጂ ሰይፉ በመቄዶኒያ እንቅልፍ ሰይተኛ ለረጅም ወራቶች ያደረገው ታላቅ ተጋድሎ በሁሉም ኢትዮጵያ ውስጥ ልብ ውስጥ ተቀምጧል። እናም በርካታ የእርዳታ ስራዎችንም በመስራት ይታወቃል። አያቸው ወዳጆች፣ አዶናይም ሆኑ ሰይፉ የራሳቸው የሆነ ትልቅ ኳሊቲ እንዳላቸው ሁሉ በተቃራኒ ደግሞ እንደ ሰውነታቸው ድክመቶችም ሊኖሩባቸው ይችላል። ግን ሁለቱም የህዝብ ፍቅር ያላቸው ያላቸው መሆኑ አንድ ያደርጋቸዋል። ታዲያ በጣም ያስገረመኝ በዚህ በሶሻል ሚዲያ ላይ ስመለከት ሰይፉ አዶናይን ስሜን አጠፋ ብሎ ከስሰው የሚል አንድ መረጃ ደረሰኝ። ምን ያህል እውነት ነው ብዬ ቅርብ ሰዎች ጋር ደውዬ ሳጣራ ነገሩ ያሰት መሆኑ ገባኝ። ወዳጆቼ፣ አናሽቃብጥ የተፈጠረው ነገር ቀላል በንግግር የሚፈታ ስለሆነ አደራችሁን በኋላ ተገናኝተው ምድረ ወረኛ እንዳትከስሩ መልክቴ ነው። አታሳለፉ በማርያም ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻላህ አላህ ስብሓነው ተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃ ልኩፋር ወልሙርተዲን፣ እናንተ ከሀዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻላህ እንተማመናለን ማለት ነው በአላህ ስብሓነው ተዓላ ፍቃድ ካላችሁበት ድረስ በርድ ለሚሆን በክላሽ እንመጣችኋለን ኢንሻአላህ ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ካዲያኖችን በምትችበት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ ሰላሙ ዓላ ነቢይና ሙሐመድ ይህንን ቪዲዮ በመላው ዓለም ላይ ለሚገኘው ኦርቶዶክስ እንዲደረስ ላይክ እና ሼር አድርጉት አንድ ጥያቄ ትክክለኛ የእስልምና እምነት ተከታይ ሆናችሁት እንዲህ የሚለውን የነብያችሁን ቃል ለማትዘነጉት ይድረስልኝ። በዚያ ዓለም በገፋችሁ ሰዓት ነብያችሁ ይህንን አሉ፣ ወደ አበሻ ምድር ሂዱ በዚያም አንድ ደግ ክርስቲያን ንጉሥ ታገኛላችሁ እሱም ይቀበላቸኋል። ነገር ግን በዚያ ስትኖሩ አበሻን አትንኩ ሲል ነብዩ ተናግሯችኋል። ወደ ጥያቄ ሳልፍ እናንተ ንጹህ ሙስሊሞች አሁን በዝግጅት ላይ ያሉ ሰዎች መልእክት እናንተን ይመለከታል ወይንስ አይመለከትም? ሀሳባችሁን ኮሜንት ላይ ጻፉልኝ። ማየት ስለምፈልግ ነው። ኦርቶዶክሳን እንደምትመለከቱት ነው የራሳቸው ዩኒፎርም የራሳቸው ካራ በባለስልጣናቱ የተዘጋጀላቸው እኚህ ሰዎች ያሉት ሌላ ይለም ላይ አይደለም። ያሉት እዚሁ አርሲ ኢትዮጵያ ውስጥ ነው። እነሱም ወሀቢያ ይባላሉ። ወሀቢያ በቀድሞ ቪዲዮ ላይ እንደነገርኳችሁ ከሌሎች ሙስሊሞች በአስተምሮ በሁሉም ነገር የሰማይና ምድርን ያክል ይለያያሉ። ይህ አስተምሮም በአንድ ወቅት ከሳውዲው ከተነሳው የመሐመድ ኢብኑ አብዱል ውሃብ የተነሳ የአክራሮች እምነት ነው። አላማቸውም ካፊር ነው ሲሉ የሚጠሯቸውን ክርስቲያኖችና አይሁዶች ከምድረገጽ ማጥፋት በሸሪያ ህግ የምትተዳደር አንድ አለምን ብቻ እንድትኖር አላማን ሰንቀው ይንቀሳቀሳሉ። መገለጫቸውም ሕፃን አዛውንት፣ ሴት ሳይሉ ሁሉንም ባላ ነው የምናደርገው ማለት እያጠፋሉ ይጨርሳሉ። ይህን በማድረጋቸውም በጀነት የተዘጋጀላቸው ትልቅ ሽልማት አለም ያምለም ብለው ያምናሉ። ከንቱ ሆረር የሆነ ድርሰት ክርስቲያኖች። አሁን እነዚህ ሰዎች የሌሉበት የፖለቲካ ስልጣን ድርከን የሌሉበት ቦታም በእጅጉ የለም። ስለሆነም በየቦታው ተንሰራፍቷል። ስለሆነም ምን እናድርግ? ሁላችንም መጽሐፍ እንደሚያዘው እንደ ረግቤዋ እንደ ባብሎች ሆነን በተኩሎች መካከል ልንንቀሳቀስ ይገባናል። መፍትሄው አንድና አንድ ነው። እሱም እጅ ለእጅን ያዝ ድር ቢያብር አንበሳ ያስር ነውና ነገሩ የምስራች እንኳን ደስ ያላችሁ እንኳን ደስ ያለን ከትላንት ትላት ጀምሮ እስካሁን እስከ ቅርብ ሰዓት በሀገር አሜሪካን በነጩ ቤተ መንግስት በርካታ ቁጥር ያላቸው ኦርቶዶክሳያን ባንድ ላይ ተሰልፈው የዓለማችን ቁጥር አንዱ እግር ኳስ ተጫዋች ክርስቲያኖና ትራምፕ በክርስቲያኖች አያያዝ ጉዳይ እንዲመክሩበት ጥያቄን ያቀረቡ ሲሆን ይህንን ጥያቄም ጊዜ ሰጥተው ተወያይቶበታል በጣም ያስገረሜ ታዲያ በዚህ ውይይት ላይ የተገኙት የሳውዲ ጉዳይ ነው ትራምፕም በንግግራቸው ከሰሞኑ በናይጄሪያና በኢትዮጵያ ሀገራት የሚፈጸመውን ቃት አንስተው ስለ ሳውዲ መረጃ ለመውሰድ ከልዑሉ ሞክረዋል። ልዑሉም በማስቀጠል ሀገር ሳውዲ የሰላምና የመቻቻል ሁሉም እምነት ተከባብሮ የሚኖርባት ሀገር ናት አይስጉ ፕሬዚዳንት ትራምፕ ሲሉ መልሰዋል። ታዲያ በኢሳቢያም በናይጄሪያና በኢትዮጵያ ነገሮች ከመሻሻል ይልቅ ተባብሰው መቀጠላቸውን ተከትሎ ክርስቲያኖ ለትራምፕ መንግስታት እጃቸውን ማስገባት ብሎም ራዲካል ኢስላሚስት ግሩፕ ማለትም አክራሮችን ሊያጠፋ ክርስቲያኖችንም ሊጠብቅ ያስፈልጋል ሲሉ ተናግሯል። ሮናልዶ እውነትም ዘጎት ኮርተንብካል። ዓለማችን ከጊዜ ወደ ጊዜ እየዘመነችና እየተራቀቀች በምትገኝበት በዚህ ወቅት በአዲስ አበባ ጎዳና ላይ የታየች የተባለችው ይህች ርግብ መሳይ ሮቦቲክ ነገር በርካታ ሚዶችን በማነጋገር ላይ ትገኛለች። እንደሚታወቀው ካሁን ጋራም ይህ ለሁለተኛ ጊዜ በኢትዮጵያ የታየ ሲሆን አስቀድሞም በኢትዮጵያ አዳሴ ግድብ ዙሪያ ነገሮችን ስትቃኝ የነበረችው ርግብ መሳይ ሮቦት በጸጥታ ኃይሉ በቁጥጥር ስር ውላ በጀርባዋ ካሜራና የድምፅ ቅጅዎችን መያዙ አይዘነጋም። ታዲያ በዚህም ጎረቤት ሀገር ግብፅ ጥርጣሬ ውስጥ የወደቀ ሲሆን አሁን በመዲናው የታየችው የዝች ርግብ መነሻም ግብጽ ወይም ኤርትራ እንደሚሆን እየተገለጸ ሲሆን እንዲህ ያሉ ነገሮችን ለምን ለምን ጊዜም እንደሚውሉ አክቲቪስቱ ዳንኤል ይህንን ተናግሯል። ዓላማው የሀገርን ገጽታ በመሰለል እንዴት ጥቃት መፈጸም እንደሚቻል መረጃ ለመውሰድ የሚጠቀሙበት መሳሪያ ናት፣ ጥንቃቄም ያስፈልጋል ሲል አክቲቪስቱ ተናግሯል። በመላው ዓለም ላይ የምትገኙ ድብሰቦች፣ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምን አሉ ብዬ አሰብኳቸው ቪዲዮች በዚህ መልኩ አቀረብኩላችሁ በቀጠብ ሌሎች አስተማሪ አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወተሎ ክፍሰ ይነካችሁ። በሰላም በቻር በጤና ቆዩልኝ፣ ይመቻችሁ።